አሰላሙ አሌይኩም ወረህመቱላሂ ወበረካቱ እንሻላ ዛሬ ተውበት ወይም ነስሐ በሚል ርዕስ የተወሰነ እንቆያለን ማለት ነው። ተውበት ወይም ት መጸጸት ተውበት በአላህ ሱብሃነሁ ወተዓላ ትእዛዝ ላይ ከማመጽ ለህግጋቱ ወደ መታዘዝ መመለስ ማለት ነው። የሰራነውን ወንጀሎች አላህን ምህረት በመጠየቅ ከከለከለው ደግሞ በመራቅ አላህን መታዘዝ ማለት ነው። እናም አላህን ምህረት መጠየቅ ማለት ነው ለሰራነው ወንጀል ተውበት አላህ ሱብሓነሁ ወተዓላ ዘንድ በጣም የተወደደ ነው አላህም ከአጥያት ተመላሾችን ይወዳል ተጣሪዎችንም ይወዳል ተውበት በእያንዳንዱ አማኝ ላይ ግዴታ ወይም ዋጅብ ነው እናንተ ያመናችሁ ሆይ ይላል እናንተ ያመናችሁ ሆይ ንጹህ የሆነችዋን ጸጸትን በመጸጸት ወደ አላህ ተመለሱ። ተውበት ከመድህን ማስገኛ ምክንያቶች አንዱ ነው። እንዲህ አላህ ምን ይላል፣ ምዕመናኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ በመመለስ ተጸጸቱ። መድህን ወይም ፈለሃ ማግኘት ማለት ያንን ሰው ያንደ ሰው የፈለገው ማግኘት ከሚፈራው ነገር ደግሞ መዳን ማለት ነው። ፍጹም እውነተኛ የሆነ ተውበት የፈለጋችሁ ያህል ወንጀል ብሰሩ ንጹህ ተውበት እስካደረጋችሁ ድረስ ትማራላችሁ፣ አላህ ይምራችኋል ማለት ነው። ምንም ያህል ብዙ ቢሆን በብዙ እንኳን አላህ ስብሐ ወተዓላ ፍጹምና እውነተኛ በሆነ ተውበት የፈለገ ብዙ ኃጢያቶችን ብሰሩ ኃጢያታችን ሁሉ ይቅር ይላል ማለት ነው። ይምራል። ማለት ነው ምህረትን ያደርጋል። በላቸው ይላል አላህ ሱብሓነሁ ወተዓላ በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ካላህ እዝነት ተስፋ አትቁረጡ፣ አላህ ኃጢያቶችን በሙላ ይምራልና እነሆ እርሱ መሃሪው አዛኝም ነውና። እና ከጌታ እዝነት ተስፋ አትቁረጥ። የተውበት በር ፀሐይ በመጥለቂያዋ በኩል ተመልሳ እስክትወጣ ድረስ እስክትወጣበት ጊዜ ድረስ ክፍት ነውና ነቢዩም ሰለላሁ ዓለይሂ ወሰለም እንዲህ ይላሉ ቀን ጥፋት የሰራ ሰው ተጸጽቶ ይመለስ ዘንድ አላህ ስብሓነ ወተዓላ ሌሊት ላይ እጁን ይዘረጋለታል ሌሊት ጥፋት የሰራ ሰው ተጸጽቶ ይመለስ ዘንድም እጁን ቀን ይዘረጋለታል። ይህም ፀሐይ ከመጥለቂያዋ በኩል ተመልሳ እስክትወጣበት ጊዜ ድረስ ነው ማለት ነው። በፈጸመበት ብዙና ከባድ ኃጢያቶች ተጸጽተው ወደ እርሱ በመመለስ ብዙ ሰዎችን ስንት ሰዎችን ተጸጽተው አላህ ተቀብሏቸዋል ጸጸታቸውም ማለት ነው። አላህ ሱብሃነ ወተዓላ እንዲህ ይላል። እነዚያ ከአላህ እነዚያ ከአላህ ጋር ሌላን አምላክ የማይገዙት ያችንም አላህ እርም እያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው። ይህንንም የሚሰራ ሰው ቅጣት ያገኛል። በቂያማ ቀን ቅጣቱ ለርሱ ይደራረብበታል። በእርሱም ውስጥ የተዋረደ ሆኖ ይኖራል። ተጸጽቶ የተመለሰና ያመነ መልካምን ሥራ የሠራ ሰው ብቻ ሲቀር እነዚያ አላህ መጥፎ ሠሪዎችን ሥራዎቻቸውን ተጸጽተው እስከተመለሱ ድረስ በመልካም ስራ ይለውጥላቸዋል። አላህ እጅግ መሃሪና አዛኝ ነው። ፍጹም እና እውነተኛ የሆነ ጸጸት ወይም ተውበት አምስት መስፈርቶች አምስት መስፈርቶችን ያሟላል። አንደኛው ለአላህ ሱብሐነሁ ወተዓላ ፍጹም በሆነ ሲሆን ይህም ተጸጽቶ የሚመልሰውን ተውበት ተጸጽቶ የሚመልሰውንና የሚመልሰውን ተውበት የሚያደርገው ለአላህ ሱብሐነሁ ወተዓላ ብሎ ምንዳ ለማግኘትና ከቅጣቱ ለመዳን በማቀድ መጽዳት አለበት። ተውባ ሲያደርግ አንደኛው ወደዛኛው ወንጀል ላለማመለስና ከአላህ ሱብሐነሁ ወተዓላ ምህረትና ምንዳ ለማግኘት ነይቶ መጸጸት አለበት ለሰው ብሎ ሳይሆን ማለት ነው። ሁለተኛ ደግሞ በሰራው ፈተና በሰራው ፈተናና በፈጸመው ኃጢያት በመጸጸት ባለሰራሁት ብሎ ባለፈው ድርጊቱ ማዘን አዝኖ ከልቡ አሁንም ተውባ ማድረግ ማለት ነው። ሶስተኛ ከኃጢያቱ ወዲያውኑ በመወገድና ከነ ጭራሹ እርግፍ አድርጎ በመተው የተፈጸመው ጥፋት ከአላህ ስብሐነ ወተዓላ መብት ጋር የተያያዘ የተያያዘ የተከለከለና ሀራም የሆነ ነገር ሰርቶ ከሆነ ወዲያውኑ ማቆም ማቆም አለበት ማቆም። ማድረግ የነበረበትን ነገር ትቶ ከሆነ ወዲያውኑ ወደ ስራው መስራት አለበት ማለት ነው። ጥሩ ነገር እንደሚሰራ ውስጡ አውቆ ሳይሰራ ያለፈው ነገር ካለ እሱን ሀይርስራ መስራት ይጀምራል ማለት ነው። አላህ ያዘዘውን የተለያዩ ኢባዳዎችን በመስራት ማለት ነው። እና ጥፋቱ ከፍጡራን መብት ጋር የተያያዘ ከሆነ ራሱን ወዲያውኑ ከዚያ ነገር ነፃ ማድረግ ነው ያለበት። ይህም ወይም የሚመለስ ነገር ከሆነ ባለ ባለ በመመለስ ያንን ሀቅ ወይም ጥፋት የተሰራበትን ሰው ፍጹማዊ ይቅርታና ልባዊ ምህረት በመጠየቅ ተውባ ማድረግ ማለት ነው። አራተኛ ወደፊት ወደፊት ኃጢአት ጭራሽ ላለመስራት ቁርጠኛና ጽኑ አቋም መውሰድ። አምስተኛ ተውበት ተውበት ወይ በእድሜው ፍጻሜ መድረስ ምክንያት ወይም ደግሞ ፀሐይ በስተምዕራብ በኩል ተመልሳ በመውጣቷ የተውበት መቀበያ ጊዜው ያላለፈ መሆኑን አላህ ሱብሃነሁ ወተዓላ እንዲህ ይላል በቁርአኑ፣ ጸጸትንም በመቀበል ለነዚያ ኃጢአተኞች ለሚሰሩት፣ እንዳንድ እነዛ ኃጢአተኞች ለሚሰሩት አንዳቸውንም ሞት በመጣበት ጊዜ እኔ አሁን ተጸጸትኩ በሚል አይደለችም። አንድ ሰው እድሜ ልኩን ወንጀል እየሰራ ኖሮ ኖሮ ኖሮ ገርገራ ላይ ሲል ተጸጸትኩ ሊል አይችልም። እንዴት በህይወት እያለ ነው ሞት አፋፍ ላይ ሳይደርስ ተጸጽቶ ተውባ አድርጎ ወደ አላህ መመለስ ያለበት ማለት ነው። እና ነቢዩም ሶለላሁ ዐለይሂ ወሰለም እንዲህ ብለዋል ፀሐይ ከመጥለቂያዋ በኩል ተመልሳ ከመውጣቷ በፊት ከሰራው ከሰራው ኃጢአቶች የተመለሰ ሰው አላህ ሱብሃነሁ ወተዓላ ጸጸቱን ይቀበለዋል ብለዋል። እና ለተውባ መቸኮል አለብን ማለት ነው። ሁላችንም ወንጀለኞች ነን እና ተውበት በማድረግ ላይ መጽናት፣ ሁሌም ተውባ ማድረግ፣ ሁሌም እስቲክፋር ማድረግ አለብን ማለት ነው። ምክንያቱም የሰው ልጅ ሁሉ ተሳሳች ነው። ግን በየደቂቃዋ በየሰከንዷ አንዳንድ ወንጀሎችን በመናገርም ሆነ በማየት በማሰብም ብቻ የተለያዩ ወንጀላቶችን እንሰራለን። ግን በየደቂቃው እስቲክፋር ማድረግ የሰራናቸውን ወንጀሎች ደግሞ እያሰብን አስታክፍሩላህ ከማለትም የበለጠ አላህን ምህረት መጠየቅ አለብን ማለት ነው። አላህ ሆይ እውነተኛ የሆነ ልባዊ ተውበትን ያሳካልን፣ ከኛም ተቀበለን፣ አንተ ሰሚና በጣም አዋቂ ነህና። ወቢላ ተውፊቅ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ